ኢትዮጵያ የድህነትና ኋላቀርነት ተምሳሌት ብቻ ሳትሆን የሰው ልጅ መገኛ፣ የሀገራችን ነጻነት ፋና ወጊ ነች። ለዓለም ስልጣኔ አበርክቶ ያላት የበርካታ ቋንቋዎችና ባህሎችን ሙዚየም ጭምር ከድህነትና ኋላቀርነት ለመላቀቅ ተስፋ የማይቆርጥ የብርቱ ህዝቦች ባለቤት ነች። በነጻነቱ የማይደራደር ጀግና ህዝብ ያላት ናት ኢትዮጵያ። ቅራኔዎችና የሀሳብ ልዩነቶች ተፈጥሯዊ ቢሆኑም በመፍታት ሂደት ግን ወደ ግጭትና ጦርነት እየተቀየሩ ብዙ ዋጋ ማስከፈላቸው ለበርካታ ትውልዶች የዘለቀ የኢትዮጵያ ታሪክ መገለጫ ነው። እንደ ቀድሞ ወደ ግጭትና ጦርነት ሳይገባ አለመግባባቶችን በሰለጠነ መንገድ በውይይትና በሰላም እንዲፈቱ የሚያስችል ሀገራዊ የምክክር ኮሚሽን ተቋቁሟል። እስቲ እንመካከር እንመካከር ምንድን ነው ነገሩ? እስቲ እንመካከር እንመካከር ይፈታል ችግሩ። የኢትዮጵያ ሀገራዊ ምክክር ኮሚሽን ከተቋቋመ ጀምሮ በርካታ ስራዎችን አከናውኗል። በክልሎችና በከተማ አስተዳደሮች ከወረዳ ጀምሮ የተሳታፊዎች ልየት አድርጓል። በክልሎችና ከተማ አስተዳደሮች ባካሄዷቸው የአጀንዳ ማሰባሰብ ውይይቶችም የተሳኩ ነበሩ። ፈርጀ ብዙ አጀንዳዎችን ማሰባሰብ ችሏል። የአጀንዳ ሰነዶችንም አዘጋጅቷል። ኮሚሽኑ በእስካሁኑ ጉዞ በክልል የሚገኙ ባለድርሻ አካላትን ያሳተፈ የአጀንዳ ማሰባሰብ የምክክር ምዕራፍን ተግብሯል። በአዲስ አበባ ሚሊኒየም አዳራሽ ደግሞ በፌዴራል ደረጃ የሚገኙ ተቋማትና ማህበራትን ያሳተፈ የአጀንዳ ማሰባሰብ የውይይት መድረክ በሚሊኒየም አዳራሽ ተካሂዷል። የፌዴራል ባለድርሻ አካላት የአጀንዳ ማሰባሰብ መድረክ እንዴት የማያደርሰን በመሆኑ ነው። እውነት ነው። ማህበረሰብ ውስጥ ያሉትን ሀሳቦች ከየመጡበት ተቋማት ወይም የሀገርን ችግር ከሚመለከቱበት እይታ አቅጣጫ ማህበረሰብን ተቋምን ድርጅትን ወክለው የመጡ ስለሆኑ እነዚህን አካላት እነዚህን ኃላፊዎች የሚመለከታቸውን መሪዎች ጠርቶ ምንድን ነው በየራሳችሁ በኩል የምታዩዋቸው እይታዎች፣ ክፍተቶች ለምክክር ጉባኤው ይጠቅማሉ የሚባሉ ሀሳቦች ምንድናቸው ብሎ አጀንዳ መሰብሰቡ ተገቢ ነው። እውነትም ነው። እንደዚህም ነው የሚሰራው። ሊካሄድበት የሚገባውን አካሄድ ጠብቆ እየሄደ እንዳለ ነው የሚሰማኝ። አጀንዳዎቹ ሲለዩ ከፍተኛ ክርክር ነው የሚካሄደው። እንዲሁ ዝም ብሎ የሚያልፍ ነገር የለም። እያንዳንዱ ተወያይ ይሄ በአገር ደረጃ የምንመክርበት ጉዳይ ነው ወይስ አይደለም፣ ይሄኛው አስተዳደራዊ በሆነ መንገድ መፈታት ያለበት ነው ወይስ ደግሞ በምክክር ኮሚሽኑ ማለፍ ያለበት ነው የሚለውን እየተወያየ አጀንዳዎችን ነጥቦችን ለይቷል ማለት ነው፣ አጀንዳዎችን ለይቷል ማለት ነው። ኢትዮጵያ ቋንቋችን ሆና እንዴት ነው ወደ ሰላም የምንመጣው ከዚህ እንዴት ነው የምንወጣው ብለን እርስ በርስ ተነጋግረን አንዱ ሌላውን በአግባቡ አዳምጦ ተረድቶ ችግሩን ወደ መፍታት እንደሚሄድና በዚህም ደግሞ ቃል ገብተን ስርዓቱ ላይ ቃለ መሐላ ሁሉ ነበረ። ለሀገራችን የሚፈለገውን ሁሉ በቅንንነትና በእውነት ለማድረግ አንዳችን ሌላውን ለመረዳት እንድንሄድ ሲንከባለል የመጣውንም ይሁን አሁን ያለንበትንም ችግር ተነጋግረን ልንፈታ በነጻነት የተካሄደ ነበር። ሁሉም ሰው የሚሰማውንና ለሀገር ይጠቅማል የሚለውን ሀሳብ ያነሳበት ሆኖ ነው ያገኘሁት። ኢትዮጵያ ውስጥ የነበሩት ችግሮች በተለይ ኤሊት የሚባለው ወይም ልሂቅ የሚባለው የማህበረሰብ ክፍል ነው ግጭት ውስጥ የገባው። አብዛኛው ሕዝብ በሰላም የሚኖር ነው ገበሬው አብሮ የሚኖር ነው አብሮ የሚጋባ ነው አብሮ የሚያርስ ነው። ችግሩም ደስታውም አብሮ የሚያሳልፍ ነው አብዛኛው የኢትዮጵያ ህዝብ። ስለዚህ ይሄ ተማረ የምንለው የህብረተሰብ ክፍል ግን በልዩ ልዩ መልክ፣ በተማረው ባወቀው፣ በገባው መንገድ ልዩነት ፈጥሮ ወደ ግማሹ ወደ መሳሪያ ተማዞ በግጭት ውስጥ ነው ያለው፣ ግማሹ ደግሞ በአስተሳሰብ በመለያየት በጣም ጽንፍ የረገጡ ነገሮች አሉ። ስለዚህ አብዛኛው ጉዳይ በዚህ በልሂቅ በሚባለው ጉዳይ ላይ ውይይት የሚደረግ ነው። ዛሬ ይሄኛው መድረክ በጣም ጥሩ የሚሆነው ልሂቃን የተሰባሰቡበት መድረክ ነው። የበለጠ መግባባት ይመጣል፣ የበለጠ ትልልቅ አጀንዳዎች ይፈጠራሉ የሚል እምነት ነው ያለኝ እና ይሄኛው መድረክ በጣም ትልቁ መድረክ ነው ብዬ ነው የማስበው። ፌዴራል ላይ ያለውም ደግሞ ከሁሉም ክልል መጥቶ ተሰብስቦ ያለ ስለሆነ የሁሉንም ክልሎች ችግር የመዳሰስ አቅም አለው። በፌዴራል ደረጃ ደግሞ የመንግስትም ዋና ሴንተር ስለሆነ የተቋማትም ዋና ሴንተር ስለሆነ ከሃይማኖት ተቋማትም ጭምር ሁሉም ተቋማት ሴንተር እንዲሆነው እዚህ ላይ ስለሆነ ከዚህም ደግሞ ማዕከላዊ የሆነ ነገር አብሮ ማምጣቱ ትልቅ መፍትሄ ይሆናል ብዬ አስባለሁ፣ እና የተዘለለ ነገር እንኳን ቢኖር መዳሰስ የሚችል አቅም ያለው ክፍል ነው። የሃይማኖት የብሔርና የፖለቲካ አቋም ብዝሃነት ያሉባት ኢትዮጵያ የጋራ ሴቶችን የሚፈታተኑ ትልቅ የመሆን ህልምን ሩቅ የሚያደርጉ ፈተናዎችም ያሉባት ሀገር ነች። በተለይ እጅግ መሰረታዊ በሆኑ ሀገራዊ ጉዳዮች ዙሪያ የሀሳብ ልዩነቶች ጎልተው ይታያሉ። እየተፈጠሩና እየሰፉ የመጡት የሀሳብ ልዩነቶች ጦር አማዘው ብዙ ዋጋ አስከፍለዋል። ሀሳባችንና ቀልባችንን ሰብሰብ አድርገን አቅማችንን አረባርበን ለጋራ ርዕይ እንዳንሰራ አድርገውናል። በውጤቱም በሚሊዮኖች የሚቆጠሩ ዜጎች በጦርነት ህይወታቸውን አጥተዋል። ሀብት ንብረት ወድሟል። መፈናቀሉ ተበራክቷል። ችግሮችን በግጭት የመፍታት ታሪካችን ብዙ ታላላቅ ትልሞችን መና አስቀርቷል። ሀገራዊ ምክክር ኮሚሽን የሚያካሂደው የምክክር መድረክ የታሪክ ጥፋትን በመለየት በመጪው ጊዜ አለመግባባቶችን እና ቅራኔዎችን በውይይት እንዲፈቱ በማድረግ ሰላምን የሚያረጋግጥ ነው። ለዘመናት ሲንከባለሉ የመጡ ውስጣዊ ችግሮቻችንን በውይይት ለመፍታት የሚያስችል የፖለቲካ ባህላችን በዚህ ሂደት ውስጥ ይዳብራል ብለን እናምናለን። ብሎም ዘላቂ ሰላምን በማረጋገጥ ቅቡልነት ያለው ሀገረ መንግሥት ይገነባል ብለን እናምናለን። በሀገራዊ ጉዳዮች ላይ እንደዚህ ሰፋ ባለ መልኩ እንገናኝ እና እንወያይ፣ ህዝብን ባሳተፈ መልኩ እንወያይ እንነጋገር። ከጠረጴዛ ውጭ የሆነ አጀንዳ የለም። ሁሉም አጀንዳ አለኝ ሁሉም ሰው አለኝ የሚለውን ጥያቄ ያቅርብ የምል። በዚህ ደረጃ አሳታፊ የሆነ ሀገራዊ ምክክር መድረክ ተዘጋጅቶ ስለማያቅ በታሪካችን ይሄ ትልቅ የታሪክ እጥፈት አድጌ ነው ማየው ትልቅ የባህል ለውጥ አድገ ነው። እንዲህ አይነት ምክክሮች ቀደም ብለው ድሮ መኖር የሚገባቸው ነበሩ ግን ያለፉት ረጅም ዓመታት የነበረው ከመካከር ይልቅ ወይም ማግባቡን ነገሮች ላይ ስንሰራ ቆይተናል እና ብዙ የተደመሩ ችግሮች እንደዚሁ መጥተውብናል እና አሁን የኢትዮጵያ ሀገራዊ ምክክር ኮሚሽን ከተቋቋመ በኋላ በጣም ብዙ ጉዳዮች ኢትዮጵያ እስከዛሬ ሳትመክር ሳትነጋገር የቆየችባቸው ነገሮች ሁሉ እሱ ላይ ወድቀዋል። ወደ መግባባት መጥተን ተነጋግረን ማንፈታው ነገር አይኖርም። ባህሉም አለን። አሁንም ደግሞ ቅንነትንና ለመፈራረጅ ሳይሆን ለመፍታት የምንሄድበትን አግባብ በቅንነት ማየት ይኖርብናል። ሀገራችንን ከምንም በላይ ያስቀድመን ማለት ነው። በዚህ አግባብ የጋራ ምክክሩ አልተሞከረም በኢትዮጵያ ውስጥ። አሁን ግን በቅንነትና በፈቃደኝነት ባለው ነገር ደግሞ ባለን አቅም ሁሉ እውነትን ይዘን ሀቅን ፋክትን ይዘን እየፈታን ከሄድ ማይፈታ ችግር የለም እና እዛ ጋ እየገባን ስለሆነ ለኢትዮጵያ ትልቅ ነገር ነው። እንደ ሕዝብም እንደ ሀገር ኢትዮጵያም ልዩነቶቿን በምክክር በመፍታት ሙሉ ትኩረቷን ወደ ልማት ለማዞር በመጨረሻው ደረጃ ላይ ትገኛለች። ኢትዮጵያን ከወረዳ ጀምሮ በምክክር ሂደቱ በስፋት የተሳተፉበት ሂደት ዜጎች የሀገር ባለቤትነታቸውን ያረጋግጡበት ነው። የኔ ሀሳብ የበላይ ካልሆነ ጫካ ገብቼ ይታገላለሁ የሚለው አካሄድ ነው እስከዛሬ ድረስ ስንከተል የቆየ ነው። ስለዚህ ከዛ ባህል በመውጣት የተለያዩ የፖለቲካ ሀሳቦችን ለሀገር ይጠቅማል የምንላቸው በመድረክ ላይ አምጥተን አብላጫ ድምፅ የሚያገኘው ወይም ደግሞ በህዝቡ ዘንድ ተቀባይነት የሚያገኘው ሀሳብ የበላይ እንደሆነ ያ ሀሳብ ደግሞ ለተወሰነ ጊዜ ቆይቶ ከሱ የሚበልጥ ሀሳብ ደግሞ ሊመጣ ይችላል። በሀገራችን ሀገራዊ መግባባት መድረክ መዘጋጀቱ ከታሪክ ጋር ተያይዞ የሚነሱ ቁርሾችን ከትርክት ጋር የሚነሱ መሳሳቦችን በመንግስትና በህዝብ መካከል መኖር ስላለበት ግንኙነት ስቴት ሶሳይቲ ሪሌሽንስ በብዙ መልኩ ሪዲፋይን የሚያደርግ ሀገራዊ ፕሮሰስ አድርጌ ነው ማየት። ወደፊት አላስኪድ ያለኑ ችግሮችን ለማስቀመጥ መፍትሄ አቅጣጫ ለማስቀመጥ ነው። ይህ እንግዲህ ስብሰባ የሚመለከተው። ከዚህ የምንጠበቀው ውጤት ደግሞ ምን ይመስላል? አገራችን ወደ ሰላምና ወደ ልማት ተመልሳ በዲሞክራሲያዊ ስርዓት እና በውይይት በመግባባት ሀገር ወደ መረጋጋት ትሄዳለች ብለን የምንገምተው እያደረግን ነው ያለ የልምምድ ሂደት ስለሆነ ይህን ልምምድ እያጠናከር ለሌሎች የፖለቲካ ሂደቶች ለሀገራዊ ምክክር፣ ለሽግግር ፍትህ፣ ለምርጫና በሌሎችም ጉዳዮች መልስ መልስ እየሰጡ መሄድን እድል ስለሚፈጥር፣ በተለይ ደግሞ ይሄኛው ምክክር ትልቁ የምጠብቀው ቁልፍ በሆኑ ሀገራዊ ጉዳዮች ላይ ሁሉም ባለድርሻ አካላት ችግሮቻችን፣ የጋራ ችግሮቻችን እነዚህ ናቸው ብሎ መስማማት በራሱ የችግሩ የመፍትሄው ግማሽ ነው የሚሆነው። በምክክር ካልሆነ በቀር ምንንም ነገር መፍታት አይቻልም። ይሄ መታመን ያለበት ነው። የሚያስብ አይምሮ ነው የሚያሸንፈው፣ ሀሳብ ነው የሚገዛው። ያው ምን ያህል ማህበረሰባችን በዚህ ልክ መጥቷል ለማህበረሰቡ የምንተወው ነው። ግን ሰዎች አይጋጩም፣ አይግባቡም ማለት አይቻልም። ግን ግጭትም አለመግባባትም እንኳን ከተፈጠረ ልንፈታ የምንችልበት ብቸኛው መንገድ ምክክር ነው፣ ውይይት ነው። እንደዛ ነው ብዬም ባምነው በዚህ ሂደት ውስጥ ለዘመናት ሲንከባለሉ የመጡ ውስጣዊ ችግሮቻችንን በውይይት ለመፍታት የሚያስችል የፖለቲካ ባህላችን በዚህ ሂደት ውስጥ ይዳብራል ብለን እናምናለን። ብሎም ዘላቂ ሰላምን በማረጋገጥ ቅቡልነት ያለው ሀገረ መንግስት ይገነባል ብለን በተለያዩ የዓለም ሀገራት ዲያስፖራውን ባሳተፈ መልኩ የአጀንዳ ማሰባሰብ መድረኮች እየተከናወኑ ነው። የምክክር ሂደቱ ስኬታማ እንዲሆን ሁሉም ኢትዮጵያዊ እንዲተባበር ያስፈልጋል። አጀንዳ ማሰባሰብ፣ ተወካይ መረጣ፣ እንደዚሁም ደግሞ ዲሞክራሲያዊ የሆኑ የምክክር ልምምዶችን በስፋት በጥልቀትና በስኬት አከናውነናል። በኢትዮጵያ ውስጥ እንግዲህ የሚቀረው ምናልባት ሌሎቹ ጋር ያደረግነው ትግራይ ውስጥ አልተደረገም። ነገር ግን በትግራይ ተመላልሰን በየጊዜው አግኝተናቸው ከሚመለከታቸው ሁሉ ጋር ተነጋግረን ከአመራሮችም፣ ከፖለቲካ ፓርቲዎችም ጋር አዎንታዊ መልስ አግኝተናል። ከዚያ በተረፈ ደግሞ ኢትዮጵያን በልባቸው በአእምሯቸው ይዘው ውጭ ያሉ የኢትዮጵያ ዜጎች በተለምዶ ዳያስፖራ ተብለው ከሚጠሩትም ጋር እንደዚሁም እጅግ የተሳካ ምክክር አድርገን አጀንዳዎቻቸውንም ሰብስበን ተወካዮችን አስመርጠን በተሳካ ሁኔታ በማከናወን ላይ እንገኛለን። እነዚህ ወሳኝ ጉዳዮች እንዲሳኩ የሁላችንንም ያላሰለሰ ጥረት ይፈልጋሉ። የሃይማኖት አባቶችና መሪዎች፣ የአገር ሽማግሌዎችና እናቶች፣ የፖለቲካ ፓርቲዎች፣ የሚዲያ ተቋማት፣ የሲቪክና የሙያ ማህበራት፣ ታዋቂና ተጽዕኖ ፈጣሪዎች፣ የማህበረሰብ አንቄዎች፣ የዲሞክራሲ የደህንነትና የጸጥታ ተቋማት፣ ወጣቶች፣ ሴቶች፣ ከሁሉም በላይ ህዝቦቻችን ይህ ታሪካዊ የምክክር ሂደት የተሳካ እንዲሆን የበኩላችሁን ጥረት እንድታደርጉ በአክብሮት የኢትዮጵያ ሀገራዊ ምክክር ኮሚሽን ይጠይቃል። በዚህ አጋጣሚ የኢትዮጵያ ሀገራዊ ምክክር ኮሚሽን የምክክር ሂደቱን ይበልጥ አካታች እና አሳታፊ ለማድረግ እንዲቻል ከሁሉም አካላት ጋር ተቀራርቦ ለመስራት ዝግጁ መሆኑም አሁንም በድጋሚ ለማረጋገጥ ወዳሉ እንመካከር እንመካከር፣ ምንድን ነው ነገሩ? እስኪ እንመካከር እንመካከር፣ ይፈታል ችግሩ። እንነጋገር በሎ እንስማማ።